ኮኮናት ዋጋው ስንት ነው እመቤቴ? አንዱ 80 ብር። እቃዬ ሸጥክ ነው ያለው ወይስ የሌቦች ገበያ ውስጥ ነው የተቀመጥከው? ለምን ትዘርፋለ? በስርዓቱ ዋጋው ንገረኝ። እመቤቴ በስርዓቱ ነው የነገርኩሽ። እሺ 3 ስጠኝ። እሺ እሰጥሻለሁ። ይሄው እመቤቴ፣ እንካ ያውለ እንዴ እመቤቴ ይሄ እኮ 200 ብር ነው ዋጋሽ እኮ 240 ብር ነው የሚመጣው እንደውም ብዙ ነው የሰጠው እሺ ያ ዝም ብለህ የተሰጠህን ኧረ እመቤቴ ስሚ እባክሽን ኧረ አንዴ ቆይ አተህ እስኪ አምስት ኮኮናት አምጣቶ ለበል እሺ አለቃዬ አሁኑ ሰጥቶታለሁ ይሄው አለቃዬ እንዴ አለቃዬ፣ ሂሳቡን ሰተውኝ ይሄዱ እንጂ አለቃዬ፣ እኮ ነው ያዘዘው ከፖሊስ ጣቢያ እና አንተ ጭራሽ ከፖሊሶች ብር ትጠይቃለህ? እዚህ ቦታ መስራት አልፈለክም? እንዴ አረግን እኮ አለቃዬ፣ ቢሆንም ግን ሂሳቡን ይስጡኝ። አርፈ ስራ ብትሰራ ይሻላል፣ ያለበለዚያ አ ኧረ አለቃ። እሺ ልጄ፣ ስንት ብር ሰራ? አባዬ ይሄን ብር ብቻ ነው የሰራሁት። እኔ ከዚህ ቦታ ተነስቼ ቤት ሄጄ ምግብ ተመግቤ እስክመጣ ድረስ ሁለት ሰዓት ፈጅቶብኝ ነበር። እናም በዚህ ሁለት ሰዓት ውስጥ አንተ ይሄን ብር ብቻ ነው እንደሰራኸው? አንተ እኮ እንደውም ቀላል ነው ብር ሰርቶ ማግኘት ብለኸኝ ነበር። አባዬ እውነትክን ያልከው ሰርቶ ብር ማግኘት እጅግ በጣም ከባድ ነው። እንዲሁም ዛሬ ገና ነው የተረዳሁት የኛን ሆድ ለመሙላት እኛን ለማስተማር ብላችሁ የሰዎችን ስንት ወቀሳ እየሰማችሁ እንደምትውሉ? በቅዝቃዜ በብርድ በሙቀት በዝናብ ሰዓት ሁሌ እዚህ ጋር ስራ ቦታችሁ ላይ ትቆማላችሁ። ጭራሽ ልረፍ እንኳን አትልም፣ ሁሌ ነው ወደ ስራ የምትመጣው። አንተ ደግሞ አባዬ ባክህን ከቻልክ ይቅርታ አድርግልኝ። ያንተን ልፋት ድካምና ጥረት ምንም ላየው አልቻልኩም። እኔ አንተን ዝም ብዬ አዋርዳለሁ። አላቅም ብቻ ምንምን እንደምልህ እየመጣው፣ ይቅርታ አድርግልኝ ባክን አባዬ። ምንም አይደለም ልጄ፣ አንተ ተምረህ ስኬታማ ስትሆንና በጣም ጥሩ ስራ ግኝተ ስትሰራ፣ ያኔ የኔ ሁሉ ጥረት የኔ ሁሉ ልፋት ፍሬ ያፈራል ማለት ነው። አባዬ ካሁን በኋላ ምንም አላስፈላጊን ገንዘብ አላባክንም። እንዲሁም በትርፍ ጊዜ ደግሞ ከጓደኞች ጋር ልዝናና ብዬም አልወጣም። እንዲሁም ትርፍ ጊዜ ካለኝ ደግሞ ወይ ቤት ቁጭ ብዬ አጠናለሁ፣ ወይም ስራ ቦታ መጥቼ አንተን አግዛለሁ። ጎበዝ የኔ ልጅ፣ እወድሃለሁ አባዬ።